መዳም ቤት ሆናችሁ ቤት የምታጸዱ እህቶች እባካቸው ከነዚህ ነገሮች ተጠንቀቁ ማለት ነው። ፊት ለፊታችሁ ላይ የምትመለከቷት ልጅ በእነዚህ ነገሮች ምክንያት ሕይወቷ አልፎ ይሄው በዚህ ሰሞን ሬሳ ወደ ሀገሯ ገብተዋል ማለት ነው። ለሁላችሁም ትምህርት ይሆናችኋል ብዬ፣ በተለይ ደግሞ ፍላሽ የሚባለው ነገር በጣም ለሕይወታችሁ አደጋ ነው። ሳምባችሁን በጣት ሰው ነው የምጥለው። ለጊዜው ላይ መስላችሁ ይችላል። ቀስ በቀስ ግን ሳምባችሁ እየደከመ እየደከመ መጨረሻ ላይ ግን ህይወታችሁ ለማለፍ ሰበብ ይሆናል ማለት ነው። እንዴት እንደምትጠቀሙት ምን እንደምታደርጉ እኔም ከዚህ በፊት ምን እንዳጋጠመኝ እመነግራችሁ ሆና። እባካችሁ ይህን ቪዲዮ ደግሞ ላይክ ሼር እያደረጋችሁ ለብዙ እህቶቼ እንዲደርስ ፈልጋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ እንዲናችሁ ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። አላህ ሱብሐነሁ ወተዓላ በያላችሁበት ሰላማችሁን ይብዛልኝ፣ ሀገራችንም ሰላም አድርግልኝ አልኩኝ። እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ክርስቲያን ወገኖቼ ይቅርታ ሰላም ብያለሁ ሀባይቢ። እንደነገርኳችሁ መግቢያ ላይ ከነዚህ ነገሮች ተጠንቀቁ ማለት ነው። እኛ እንደ ቀላል ነገር የምናያቸው ለህይወታችን ግን አስጊ የሆኑ እኛ ሳናቅ ውስጣችንን እንዴት እንደሚጎዱት እና ምን አይነት ለውስጣችን ሙሲባ እንደሆኑ አረቦቹ እንኳን አይናገሯችሁም ማለት ነው። እነሱ ግን እነዚህን ነገሮች ስትጠቀሙ ካጠገባችሁ ዞር ነው የሚሉት። ልጆቻቸውን ጭምር ይዘው ነው ዞር የሚሉት ማለት ነው። ለእናንተ ግን ግድ የላቸውም እነሱ ቤቱን እንዲጸዳላቸው ንጽና እንዲጠበቅላቸው እንጂ እናንተን አደጋ ውስጥ ግቡ አትግቡ፣ ምን አይክል ጉዳት እንዳለው ራሱ አያስረዳችሁ ገብታችኋል። እኔ ከዚህ በፊት የደረሰብኝ ልንገራችሁ። እስካሁን ድረስ ልቤን ያመኛል። ወላሂ ለአዚምን ነው ምላችሁ። እስካሁን ድረስ ልቤን ያመኛል። ግን አልሐምዱሊላህ ረብልዓለሚን፣ ለአላህ ምስጋና ይገባው በሚነሳብኝ ሰዓት ምን ያክል እንደሚሰቃይ ምን ያክል ውስጤ እንደሚታመም እኔ ነኝ የማውቀው፣ የማቀው ማለት ነው። እንደነገርኳችሁ እኔ በፊት ይሄ በተለይ ደግሞ ፍላሽ የሚባለው ነገር እዚ ጋር በእንግሊዝኛ የተጻፈው ፍላሽ እና ክሎሮክስ በጣም ለህይወታችን አደጋዎች ናቸው ማለት ነው እና እነዚህ ነገሮች መጥፎ መሆናቸውን ሳላቅ የመጣው አዲስ የመጣው ጊዜ ምን አደረግኩ መሰላችሁ? ሴትዮዋ በላጡ ላይ ነጭ ነው ታውቃላችሁ፣ የአብዛኛው አረቦች ሀማም ነጭ ነው። ከዛ ከዚህ በፊት ታጥቦ የሚያውቀውን እንትን እኔን ቤቷ ስታስገባኝ ሰራተኛ ስለሆንኩኝ ምን አለችኝ? እዚህ ላይ እንደዚህ እንደዚህ እንደዚህ አድርገሽ እንትን ፍላሽ ጨምረሽ ሀማሙን ጽድት እንድታደርጊውና ነጭ እንዲሆን ፈልጋለሁ አለችኝ ማለት ነው። ከዛ ምን ልጠቀም ብዬ ስላት ፍላሹን አምጥታ ሰጠችኝ። ከዛ ኮሎሮክስ ሰጠችኝ። ከዛ እንደገና ታይት ወይም ደግሞ ኦሞ ማለት ነው ሰጠችኝና እነዚህን ነገሮች ተጠቀሚና መጥበኩንም መክሰላሁኑም ሀማሙኑም አዚ ያለች እኔ እንደሚጎዱ ምን ያክል ለህይወታችን አደጋ መሆናቸውን አላቅም ነበር። ከዛ ምን አደረግኩኝ፣ መጀመሪያ ፍላሹ እንደፋሁኝ በጣም ያስለኛል። ለምን ፍላሹ ሽታው በጣም ነው የሚያስላችሁ። በጣም እፍን ነው የሚያደርጋችሁ ማለት ነው። ይህ ደግሞ እናንተ ብላችሁ ትንፋሻችሁን ወደ ውስጥ በምትስቡ ሰዓት የሚገባው ያ የፍላሹ ሽታ ውስጣችሁን ይበጣጥሰዋል። ሳንባችሁን፣ እንደገና ኮላሊታችሁን፣ ልባችሁን በጣም ነው የሚያደክመው። ከመጀመሪያ ከሁለተኛ ጊዜ ላይጎዳችሁ ይችላል። እየቆየ ግን እየጎዳችሁ እየጎዳችሁ እየጎዳችሁ መጨረሻ ላይ ይሄው ሀገር ገብቶ እኮ ሳምንት ሳይሞላቸው የሚሞቱ አሉ፣ ብዙ እህቶቻችን ማለት ነው፣ አረብ ቤት። ይህ በጣም አሲድ ነገር ነው፣ ለህይወታችን አደጋ ነው ማለት ነው። እና ደግሞ እኮ አደጋ መሆኑን አረቦቹ በሚያደርጉት ነገር መረዳት ይችላላችሁ፣ ግን እነሱ አይናገሩም እና ምን አደረግኩኝ፣ እንደነገርኳችሁ ፍላሹ እንደፍቼ ከዛ እሱ የሆነ ሽ ብሎ እንደ ሀረፋ ነገር ያወጣል። እኔ ደግሞ ኖርማል መስሎኝ፣ ከዛ እላዩ ላይ ኮሎሮክስ ጨመርኩበት ማለት ነው። ከዛ ታይቱን በተንኩበት በዛን ሰዓት በቃ በጣም አፈነኝ። እያ እንትን እያሳልኩኝ ራሱ አጥባለው ማለት ነው። ከዛ ምና የመጨረሻ መጨረሻ ሴቷ መታ እንትን ሽንት ቤቱን አጥበሽ ዘግተሽ እጠቢ፣ አለችኝ ማለት ሽታው በጣም እየረበሸኝ ነው እና ሽንት ቤቱን በሩን ዝጊው፣ አለችኝ። ከዛ በሩን ሲዘጋው እፍ እናደረገኝ ማለት ነው፣ እዛው ትንፋሽ አጠረኝ። ከዛ ራሴን ስቼ ወደኩኝ። ከዛ በኋላ ምን እንደተፈጠረ ማውቀው ነገር የለም። እንትን በውስጡ ሳሎጥ አስቀር ስቆይባት ሴቷ መታ በሩን አንካክተ ስትከፍት እዛው ወድቄ ነው ያገኘችኝ። ከዛ ከዛ አውጥቶኝ ሐኪም ቤት ወስቶኝ ምናምን ነገር ራሴን ስቼ፣ ከዛች ቀን ጀምሮ እስካሁን ልቤን ያመኛል። በጣም ነው ትንፋሽ የሚያጥረው። ሀባይቢ ደግሞ አረቦቹ በተለይ ደግሞ ፍላሹን ማለት ነው አረቦቹ ተጠቀሙ። ስሏችሁ ምን ማድረግ እንዳለባችሁ ልንገራችሁ። እዚህ ጋር በነጭና በሰማያዊ ከለር ያለውን ማለት ነው፣ ከታች በኩል በእንግሊዝኛ ፍላሽ የሚለውን በአረብኛም አለ። አረብኛ የምታውቁ ማለት ነው ቀስ ተደርግበታለው ለማታውቁ ልጆች እና ይህንን ነገር ምን ማድረግ እንዳለባችሁ ልንገራችሁ። መጀመሪያ እሱን ከመጠቀማችሁ በፊት እንትናችሁን እንትን አፍንጫችሁንና ከንፈራችሁን በምትለብሱ በምትለብሱት ጠረሃ እፍ አድርጋችሁ ሸፍኑት ማለት ነው። ከዛ በኋላ ገጣውን ከፍታችሁ ገጣ የሚከፈት ቅጣቅ የምትል ነገር አለ። እሷን ከፍታችሁ ቶሎ ብላችሁ እዛ መትፋት በምትፈልጉበት ቦታ ድፍት አድርጉና ቶሎ ብላችሁ በሩን ዘግታችሁ ውጡ። ለግማሽ ሰዓት ለአርባ ደቂቃ ለሰላሳ ደቂቃ እዛ እንዳትመለሱ ማለት ነው። እዛ እንዳትመለሱ ደግሞ ኮሎሮክስ እና ታይት እንዳትጨምሩበት። በጣም ነው የሚፈላው፣ የሆነ ትንፋሻቹን ያሳጥራችኋል ማለት ነው። ፍላሹን ብቻ ደፍታችሁ እሱ ሽታው እስከሚሄድ ድረስ ለግማሽ ሰዓት ለአንድም ሰዓት ቢሆን ቆዩ ማለት ነው። ሌላ ሌላ ስራ ስሩ እዛው ቦታ ላይ ደፍታችሁት ውጡ እንጂ እዛ እንዳትቆዩ፣ እዛው እንዳታጥቡ ማለት ነው። ባካችሁ እቶቼ እና ከግማሽ ሰዓት በኋላ ከዛ ሞሮሃውን ምናምን በሩን ከፍታችሁ እንትን ንፋስ እንዲገባላችሁ ማለት ነው። በሩን እንትን ሞሮሃውን የሽንት ቤቱን ሞሮሃና በር ከፍታችሁ ከዛ መጀመሪያ ውሃ ዲፉና ጠቡ በውሃ ብቻ ይጠቡት እና ከዛ በኋላ ታይት ጨምሯችሁ እጠቡ ማለት ነው። እና ለህይወታችሁ ፍሩ። እህቶች ደግሞ አንድ ነገር ልንገራችሁ፣ አረቦቹ የሚጠቀሙትን ሽንት ቤት ሳታጥቡ እንዳትቀመጡ። በተለይ ደግሞ መቀመጫ ሲሆን፣ እባካችሁ ጽድት አድርጋችሁ ውሃ ደፍታችሁ ነው መጠቀም ያለባችሁ። በጣም ሽንታቸው በጣም ነው የሚሸተው። ደግሞ ቀይ ነው የሆነ አስፈር ታቃላቸው ኩርኩሜ እርድ ነው የሚመስለው። ማን ነው ሽንታቸው። ደግሞ እነሱ እኮ ውሃ አይጠጡም። ሀያ አራት ሰዓት ቡና ነው የሚጠጡት፣ ሻይ ነው የሚጠጡት። በጣም በቃ ሽታው ወላሂ ከሚባለው በላይ ነው የሚሸተው። ማን ነው ሽንታቸው። በጣም በጣም በጣም ነው የሚሸተው። ስለዚህ እነሱ ተጠቅመው ሲወጡ ቶሎ ብላችሁ ውሃ ድፉና አዝንታችሁ ነው መቀመጥ ያለባችሁ፣ እንጂ ይሄ መቀመጫ ያለበት ብዙም ባትጠቀሙት ባይነኝ መቀመጫውን እንትን ማለት ነው እንትን ፈንገስ ወይም ደግሞ እንትን ያሳክካችኋል። እንትናችሁን ስሙን አልጠራም። ይገባችኋል ብዬ ያስባለሁ። ለማንኛውም ራሳችሁን ጠብቁ። ሽታው ደግሞ በጣም ነው የሚሸተው። ቶሎ ብላችሁ ውሃ ደፍታችሁ ነው መጠቀም ያለባችሁ። እነሱ እንደተጠቀሙ ገብታችሁ እንዳትቀመጡ አደራ፣ አደራ። ራሳችሁን ጠብቁ ማለት ነው። ሲቀጥል ደግሞ ኮሎሮክስ ኮሎሮክስ በጣም እጅ ይጎዳል። በጣም ነው የሚበጣጥሰው፣ በጣም ነው እጃችን የሚሸራርፈው። ብዙ ልጆች እጃቸው እንትን ተሰነጣጥቆ በጣም በጣም በጣም ከሚባለው በላይ እጃቸው ይሰነጣጠቃል ማለት ነው። መዳማቹ ይህን ኮሎሮክስ ጨምረ፣ መዳሞች ኮሎሮክስን በጣም ነው የሚወዱት። ለራሳቸው በእጃቸው አይጠቀሙም፣ ግን እናንተ እንድትጠቀሙ በጣም ነው የሚፈልጉት። አንድ ነገር ልንገራችሁ። ሽንት ቤትም ይሁን የተኛውን ቦታ ኮሎሮክስ ተጠቀሙ ሲሏችሁ ቁፋዛ ወይም ደግሞ ግላፍስ ልበሱ ማለጃችሁ። ግላፍስ በኛ ምንድን ነው ወላይ፣ ስሙን አላውቀውም ይቅርታ አድርጉልኝ። እና ግላፍስ ልበሱ ቁፋዝ ማለት ነው፣ በአረብኛ ቁፋዝ ይባላል፣ በእንግሊዝኛ ደግሞ ግላፍስ ይመስለኛል። እና በእኛው ምን እንደሆነ አላውቅም በአማርኛ፣ ይቅርታ አድርጉልኝ። እና የምታውቁ ልጆች ኮመንት ላይ አስቀምጡ። እሱን ሊበሱ ካልሆነ ደግሞ የኮሎሮክሱ ራሱ ሽታው እንዳይነካቹ አይን በጣም ነው የሚያቃጥለው። ሀባይ እኔ ኮሎሮክስ መጠቀም ካቆምኩን ቆይቻለሁ። መክሰላ ምናምን ሲቆሽሽ ልዳ እንትን መጀመሪያ መክሰላውን እጥብ አደርገውና በውሃና በታይት ከዛ ላዩ ላይ እንትን ኮሎሮክስ ደፍቼ ነው ካጠገቡ ራቅ ምለው። በጣም ያፍነኛል ያስለኛል። እኔ ማለት ነው ሳላቅ በፊት በጣም ጎድቶኛል እና ስለዚህ ኮሎሮክስ ራሱ በእጃችሁ እንዳት- በእጃችሁ አሁን ለምሳሌ እኔ ማለት ነው፣ ብዙ ጊዜ ኮሎሮክስ አልጠቀምም። ታይድ ነው የምጠቀም፣ ወይም ታይድ ወይም ደግሞ ፌሪ ነው የምጠቀመው። ታይድ ራሱ እጄን በጣም ነው የሚቆራርጠው፣ ያሳክከኛል ማለት ነው። እንትን ሀሳስያ አምጥቶብኛል እና ከብዛቱ የተነሳ ማነው በፊት የምጠቀም በጣም ነበረ። ኮሎሮክስ አረቢቷ ተጠቀሚ ስትል በጣም ነበረ የምጠቀመው። እጄ በቃ እግር በሉት እንደ እግር ነበረ እንትን የሚለው ሲሆነ ሰውን እንትን ስል ድርቅ ብሎ ነበረ። በአሁኑ ሰዓት ላይ ግን አልሐምድሊላ ደግሞ ቫዝሊን ግዴታ ቀንም ለሊትም ተቀቡ እጃችሁን እግራችሁን ማለት ራሳችሁን ጠብቁ። ሌላ ክሬም ፊታችሁን ይሆን ምናችሁን ትን ባታ ስለሚዱ ባይነት፣ ግን እኔ ቫዝሊን ነው ለእኔ ሜካፔም፣ ክሬሜም፣ ሁሉ ነገርም ቫዝሊን ነው። ከቫዝሊን ውጭ ምንም ነገር አልጠቀምም። ማነው ከሀታ ለፊቴ ራሱ ማለት አንድ ቀን ፊቴ ላይ ራሱ ሚካጫ ድርጌ አላውቅም ምንም ነገር ሌላ አይነት ክሬም ስጠቀም ተሳስቼ እንኳን ብጠቀም ወላ እንትን የሆነ ሀሳስያ ይመጣብኛል ፊቴ ላይ የሆነ ነገር ብጉር ይወጣል ማለት ነው። ስለዚህ ተቫዝሊን ውጭ ምንም ነገር አላውቅም። ስለዚህ ቫዝሊን ላዚም ቃንም ላይ ሌሊትም ሁሌም ላዚም ቫዝሊን ተጠቀሙ ማለት ነው። ኮሎሮክሱን ደግሞ እንደነገርኳችሁ መክሰላ ላይ ምትን ኮሎሮክሱ ጽድት እንዲያደርግላቸው የምትፈልጉበትን ቦታ። በተለይ ደግሞ መዳሞች ኮሎሮክስ ሽታ ካሸተታቸው ያጸዳችሁ ራሱ አይመስላቸውም እና እባካችሁ እና ሀባይቢ ኮሎሮክሱን ራሱ ስትጠቀሙ እናንተ እጃችሁን ብዙ አይንካችሁ ብዙ አታድርጉ። ለሽታ ከፈለጋችሁ ትንሽ የጠባ አድርጉ። እንደውም ደግሞ ግላፍስ ልበሱ። ከዛ ደግሞ ሲቀጥል ሽንት ቤት ክሎሮክስ ደፍተሽ ጠቢ ምናምን ስትባል ሽንት ቤቱን መጀመሪያ በውሃ እና በሳሙና ያጠቡት። ከዛ በኋላ ክሎሮክሱን ደፍታችሁ ውጡ። ሽታው እንዲሸታቸው ማለት ነው እና ራሳችሁን ጠብቁ፣ ብልጥ ሁኑ ማለት ነው። ለአረቦች ጉልበታችሁን የፈለገ ያክል ብትጨርሱላቸው እኛን እየሰራን አይመስላቸውም ገብቷቸዋል። እና እንደ ፊሊፒኖች ብልጥ ሁኑ። ወላይ ጉልበታችሁን አትጭረሱ ማለት ነው። ስራችሁን በስነ ስርዓት አትስሩ ማለት አይደለም። ግን ማድረግ ያለባችሁ ራሳችሁን የሚጎዳችሁን ነገር ራቁ። ገባችሁ? ራሳችሁን የሚጎዳችሁን ህይወታችሁን አደጋ ላይ ከሚጥን ነገር ራቁ ማለት ነው። አረቦቹ ራሱ እናንተ ጤነኛ ስትሆኑና ጤና ሲኖራችሁ ጉልበታችሁን ብቻ ነው የሚወዱት አረቦች ማለት ነው። እኛን መቼም ቢሆን አይወዱንም። የሚወዱን ጉልበታችን ብቻ ነውና ተጠንቀቁ። ራሳችሁን ጠብቁ፣ ከአላህም በታች ደግሞ ራሳችንን ጠብቅ። እንዲሁም ደግሞ አሲድ ከሆኑ ነገሮች ህይወታችን አደጋ ላይ ከሚጥሉ ነገሮች መራቅ አለባችሁ ብዬ ነው ማስበው። አባይቢ አላህ ይጠብቃችሁ፣ አላህ ደግሞ በጥላው ስር ያደርጋችሁ። ወላሂ እኛ መቼም ቢሆን በጣም እንዘናጋለን፣ ግን እሱ በጥላው ስር ያደርገን፣ እሱ ይጠብቀን። ከአላህም በታች ደግሞ ራሳችሁን ጠብቁ። ኮሎሮክስ ምናምን ስትጠቀሙ አፋችሁን ሽፍን አድርጉ። እንዳይ እንትን ሽታ ወደ ውስጣችሁ ላይ እንዳይገባ ማለት ነው። እና እንደነገርኳችሁ በተለይ በተለይ ማስጠነቅቃችሁ ፍላሹን ነው። ፍላሹ ሳምባችሁንና ኮላሊታችሁን ብጥስጥስ ነው የሚያደርገው። ሀባይቢ ወላሄ ነው የምላችሁ። እና ራሳችሁን ጠብቁ። አላህ ደግሞ ከእናንተ በታች አላህ ይጠብቃችሁ ከአላህ በታች ብስምላህ፣ እንዴት ነው የገለባበትኩት? ለማንኛውም ሀቢቢ እወዳችኋለሁ። ይቅርታ አድርጉልኝ። ደግሞ ከመና ረሳሁትና ትናንትና የለቀኩት ቪዲዮ በጣም ድምፁ ይረብሻል። የሰራሁትን ቪዲዮ ድምፁን ሳላጠፋው ሌላ ሪካርድ ነበር ያደረግኩት። ድምፁ በጣም ይረብሻል። እንዲሁም ደግሞ ምን ነበረ ፈንዲቶባት ላይ ፈንዲቶባት ከዛ እንትን ተቃጠለች ያልኩት እዚህ ጋር ማሳያችሁ ነገር ነው። እና እዚህ ጋር ማለት ነው ምንድን ነው የሚባለው ስሙን አላቀውም። እና ይህንን ነገር ነው እንትን ተጠንቀቁ፣ አትጠቀሙት ያልኩት። ይቅርታ አድርጉልኝ። በዛ ቪዲዮ ላይ አስገባላችኋለሁ ብዬ ረሳው ሳላስገባ፣ ፎቶውን ግን ከላይ ላይ እንትን ፕሮፋይል ግን አድርጌው ነበረ። ግን ብዙዎቻችሁ ምንድን ነው ምንድን ነው ብላችኋል እና ተጠንቀቁ፣ ተባይ ብዬ ፈነዳ ብዙ ቤቶቻችን እያቃጠለ ነው ብላችሁ አለው። እንደነገርኳችሁ ቪዲዮን ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁንም ኮመንት ላይ አስቀምጡልኝ። ወዳችኋለሁ፣ ከኔ በላይ አላህ ይውደዳችሁ። ሰላማችሁ ይብዛልኝ። ሰላም አለይኩም ወረመቱለሂ ወበረከቱ